ባንቴሮም ብርቱካን ቀርቦለት እየበላ እያለ ብርቱካኑን በልቶ እንደጨረሰ ሰው ሶፋ ላይ እንደምንም ወድ እግሩን ስቦ አውጥቶ ይተኛል። በዛን አጋጣሚ ሮዛ ከደቂቃዎች በኋላ ስትመጣ ባንቴሮ ተኝቷል። ጠረጴዛ ላይ ደግሞ ብርቱካን ሊቆርጥበት የቀረበው ቢላ ነበረ። ስለዚህ አሁን እቤት ውስጥ ማንም የለም፣ ደግሞ ማንም ስለሌለ አሁን አንደኛና አንደኛው ብቸኛ ባንቴሮን መግደል ነው የእኔ ስራ። ባንቴሮን አሁን ከገደልኩት እኔ እኔ ተጠርጣሪ አልሆንም፣ ምክንያቱም ከዚህ በፊት ባንቴሮ ዴብን ከንዴም ሁለቴ የግድያ ሙከራ አድርጎበት ነበር። ስለዚህ ተጠርጣሪውም የሚያዘውም ዴብ ነው ማለት ነው። እኔ ተጠያቂ አይደለሁም፣ ነፃ ወጣ አለሁኝ። ስለዚህ ባንቴሮ አሁን አንተን እኔ መግደል አለብኝ ትልና የተቀመጠውን ቢላ አንስታ ወደ ባንቴሮ ትሄዳለች። ባንቴሮ ጋር ልክ ቀርባ ቢላውን ልትወረውር ስትል ባንቴሮም እጇን ሩጦ ይዛታል። በዛን ሳት ትደነግጥና ቆይ ምን ልታደርግኝ ነው? ልገልህ ልገላግልህ ነዋ፣ ስትለው እዚህ ቁጭ ብለህ ያልጋ ቁራኛ ከምትሆን ልገላግልህ ብዬ እኮ ነው ትለዋለች። በፍጹም እኔ ሳልሆን የምሞተው፣ መሞት ካለብሽም አንችነሽ፣ ወይም ተይዘን እንሞታለን ይላታል። በፍጹም እኔ ሳልሆን አንተነህ መሞት ያለብህ ትልና አሁንም የሞት ሞቷን ስትታገለው እሱም የሞት ሞቱን ሁለቱም አብረው እርስ በርሳቸው ይታገሉ ጀመር። ቢላውን እንደምን ብሎ ከእጁ ከቀማት በኋላ እሱም መሬት ላይ ይወርቃል። ከሶፋ ያው መነሳት እንደማይችል ስለምታቀሷም ግብ ግብ ትገጥማለች። ከለቀኩህ እንደማትተወኝ አውቃለሁ ትላለች። በዛን መሀል ግብ ግብ ተያይዘው እዛው መሬት ላይ እያለ ተሰብስበ ከመሀል ዴብና ህዋን ይመጣሉ። ዴብና ህዋን ሲመጡ እነሱ ሁለቱ መሬት ላይ እየተደባደቡ ነበር። ግን ደግሞ ወዲያው ደንግጣ ምንድን ነው ሲል ዴብ፣ አይ አይገርምም፣ ቢጠራኝ እኮ ይችል ነበረ። ቢላ ሲወድቅበት ቢላውን ለማንሳት ሲል ወደቀ እሱ መሬት ላይ ትላዋለች። አዎ አይገርምም፣ ቢላ ወድቁብኝ አነሳለሁ ብዬ ወድቄ እኮ ነው እና ለዛ፣ እሷ ልታነስ አይመታ ነው እና፣ ቆይ ታዲያ እንደዚህ ከመሆን እኔ ልኮ ታደም ላድርግ አቅም አነሰኝና አብሬው ወደኩኝ ለዛ ነው እኔም እዚሁ ተዘረጋው ትለዋለች ለዴብ ዴብ እውነት ቢመስለውም ሄዋን ግን በፍጹም ሁለቱንም አላመነቻቸውም ይሄ ነገር ወዴት ወዴት እያመራ ነው ትላለች እዛው ሶፋ ላይ ተደግፋ እናም ወንድሜ አይዞህ ቆይ ታዳ አንቺ እዛው መሬት እንትን ከምትሉ፣ ታዳ ቢላውን ለማንሳት ከመመሯሯጥ ይልቅ እሱን ማንሳት ሰውን ማትረፍ አይሻልም? ሰው መሆን እኮ ነው መጀመሪያ፣ ይላታል ዴብም አው ዴብ ልክ ነህ ቅድሚያ ሰው ይበልጣል አይደል? ሲለው አው ውነት ነው ይልና፣ ዴብም እየሮጠ ይመጣና የወደቀበት መሬት ላይ አንስቶ ሶፋ ላይ እያስቀምጠዋል። ዴባ አመሰግናለሁ ይለዋል። አይዞ ወንድሜ እሺ፣ የትንሽ ጊዜ ነው፣ አሁን ቁመህ የምትሄድበት ጊዜ ሩቅ አይደለም ትለዋለች። ሮዛም ለማስመሰል ያችን ቃል ተጠቅማ ለማንኛውም እኔ ወደ ውስጥ ልግባ ትልና ወደ ውስጥ ትሄዳለች። ግን ያችን ቃል ተናግራ እየሮጠች የሄደችው ይህን ሁሉን ነገር ስለነቃችበት ነበረ። ግን እንዴት እንደዚህ ሊሆን ይችላል? ስትል ሂዋንም ነገሮቹን ማጣራት ትጀምራለች። እሷም ሩጣ ወደ መኝታ ቤት ስትሄድ ዴብም ተከትሏት ወደ መኝታ ቤት እየሮጠ ይሄዳል። ቆይ ግን ይሄ ነገር ምንድን ነው? እንዴት ነው እውነት ሁለት ነገሬን ትችላለ? ስትል ሂዋን ትጠይቀዋለች። ባንቴሮን ባንቴሮም ያው እንዳየሹ ነው እንዳልኩሽ ነው መሬት የወደኩት እኔ ነኝ ይላታል። በፍጹም አይደለም እንደተሰራለ እቺ ሴት የእውነት ልትገልህ ነው አይደለ? ስትለው አይ የውነት ታይዘንን ሞታለን እንጂ እኔ እሷን እሷ እኔን አትገለኝም፣ ወይን ገላታለሁ እንጂ በፍጹም ይላታል። ቆይ እንዴት ነው ነገሩ? ለምንድን ነው እውነቱን የማትናገረው? ስትለው ያው እውነታው ስለሆነ ነው። ተይባክሽን ህዋን ብቻ ምን እንደምልሽ ይላታል። ሂዋንም ብቻ እንኳንም አልሞትክ ባለመሞትክ ደስ ብሎኛል፣ በህይወት መኖር በጣም ደስ ብሎኛል ስትለው አመሰግናለሁ ሂዋን ይላታል። ግን እንዴት እንዴት እየተካሄደ እንደሆነ ባለ አቅም ብቻ እስኪ ሁሉንም የሆነ ነገርማ ለከዚህ ጀርባ ትለዋለች። እንዴ ብም ወደ ውስጥ ይገባና ቆይ ምን እያልሽ ነው? ምን እያደረግሽ ነው ግን ሮዛ ሲላት፣ ምንድን ነው ለምንድን ነው ቆይ እንዴ እስኪር በውድረት እየቆየሹ ለምን ምግብ አልሰጠሹም ቀድመሽ ሲላት፣ እና ታዲያ ምን ላደርግ ቆይ በፊት እኮ እንደዚህ አልነበረም። ምግብ እኮ ሳያጠይቀው ሳይጠይቃት ነበር ሉላ የምትሰጠው፣ ለምንድን ነው ሲላት እኔ እኮ ስማ አንድ ነገር ልንገርህ። እኔ እኮ በሆዴ ያንተ ልጅ ይዣለሁ፣ ይደክመኛል። ታውቃለህ እኔን ነው ለአንድ ተራ ዝንብ ብለህ እኔ እንደዚህ የምትናገረኝ ስትለው እንደዛ ማለት አይደለም ሮዛ እንደዚህ ርቦት እስከሚወድቅ ድረስ ለምን ለማለት ፈልጌ ነው ምክንያቱም ሉሊት በፊት እራበኝ ሳይላት ነው ሩጣ ምግብ የምታቀርብለት እናም እንደዛ ማድረግ ነበረብሽ ብዬ እኮ ነው ሲላት እኔ ሰራተኛ አይደለሁም ይደግመኛል ለዛች ለአንድ ተራ ትንኝ ብለህ ደግሞ እኔን እንዳትናገረኝ ስትለው በጣም ይናደድና ይቅርታ እንድትቀየሚ እንድታኮርፊ ብዬ አይደለም ሲል ይናገራታል ያ ከስተር ልጅ እኮ ባይርብሽ ኑሮ ባይርበው ኑሮ እኮ እንደዚህ ለመውደቅ አይታገድም እና ታዲያ እኮን የምላደርግ ታዲያ እህቴ ምግብ ስጭኝ እርቦኛል ቢለኝ እኮ ሰጠው ነበረ ስትለው አይ ተይ ባክሽ ሮዛ እንደዚህ ንግር ለማንኛውም እኔን የተከበረችው ሚስትን ከአንዲት ብንቢ ጋር ስላወዳደርካት አመሰግናለው ስትለው፣ ለማን ነገሩ? ምስጋና ቢስ ስለሆነ ነው እንጂ የሚፈልገውን ምግብ አቅርቤለት ነበረ። እኔ ምልሽ ግን ቆይ፣ አንቺ ለዚህ ያበቃሽ እኮ አንቺ ነሽ። ምንም አይነት ጸጸት አይሰማሽም? ሲላት ባይሆን ደስ ይላይ ነበር፣ ግን ደግሞ አንድ ይሆናል ከሆነ በኋላ ታዲያን የምላደርገው ባደረግኩት ነገር ደግሞ አልጸጸትም። ቆይ ለምን ሲል ይኸውልህ ምክንያቱም ባንቴሮ ባለቤቴ ሊገልብኝ ነበር፣ ብቻዬን ሊያስቀረኝ ነበር፣ ትዳሬን ሊበትንብኝ ነበር። ታቃለህ ለዛ ነው ምንም የማይመስለኝ ባንቴሮ ቢሞት ምኔ ምንም አይመስለኝ። ይኸውልህ እኔ ያንን ያደረኩት ደግሞ በሰዓቱ አንተንና ሉሊትን ከጥቃት እየጠበቅኩ መስሎኝ ነበረ። ዝምድናው እንደሆነ ለኔ ለኔ ነው እንጂ ለአንተ አደለም። በአገን ዝምብላ ጉል እወደዳለው ብለህ እንደዚሁ እንትን ባትል ደስ ይለኛል። ስትለው በጣም ጥሩ ለማንኛውም አይዞሽ፣ በቃሽ። ይቅርታ አስቀየምኩሽ መሰለኝ ይላታል። አይ ችግር የለውም ትለውና እሱም ተነስቶ ወደ ውጭ ወጣ ይላል። በሳን መሀል የሆነ ነገር አለ ሲል ይህ ነገር ግን ዴብ የሆነ ነገር ከሚያውቅ ግን እሷ ነፍስ ገዳይ መሆን ነበረባት። ማለት ይሁልሽ እንደዚህ ማችላቶኝ ሕዋን ማንም ሰው አይጠረጥራትም። እየውልሽ እኔ የዴብ ጥላት ነኝ። ማንኛውም መርማሪ ቢመረምር ዴብ ነው እንጂ የሚጠረጥረው እሷን አይጠረጥራትም። እየውልህ እንዴት ነው እንደምን ተምታስበው? ህግ በእናንተ የሚያምን ይመስልሃል እንዴ? እሷንስ ተጠርጣሪ በፍጹም! እንደዛቱኝ መጀመሪያ ላተጠረጠር ተጀራለች ምናልባት ሁለተኛ ወይ